አሰላሙ አለይኩም ወረህማቱላህ ወበረካቱሁ። ውድ እና የተከበራችሁ የከድር ሰሂድ ፈርኒቸር ቤተሰቦች፣ ሰላም ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ ሜትር ከሀምሳ አልጋ እዚህ ጋር በዚህ አሰራር ይዤላችሁ መጥቻለሁ። እዚህም እንደዚሁ ሜትር ከሀምሳ አልጋ አለ። ያው አሰራራቸው የተለያየ ቢሆኑ ሜትር ከሀምሳ አልጋ ናቸው ማለት ውድ ተመልካቾቼ፣ እዚያ ጋር ሜትር በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ሼር ለማድረግ የደረሳችሁ ደግሞ ይሄንን ቪዲዮ ሼር አድርጉ፣ ሌላ ሌሎች እንዲደርሱት ውድ ተመልካቾቼ። እንዲሁም ቪዲዮውን ላይክ ላይክ በማድረግ ጀምሩ። ከነ ሙሉ ዋጋው ነው ማለት ነው። ምናካችሁ ይሄንን ስራ ውድ ተመልካቾቼ፣ እዚህ ጋር ሜትር ከሀያ ቁም ሳጥን ነው ብያችኋለሁ። ይሄ በዚሁ በአካባቢያችን የምትገኝ ደንበኛችን አዛን ነው ለእናቴ ስራልኝ ባለች መሰረት እዚህ ጋር ቀለል ያለ ሜትር ከሀያ ቁም ሳጥን ሰርተናል ማለት ነው። ይሄ ደግሞ ይሄ ነጩ አልጋ ባለፈው የለቀኩትን ስራ እንግዲህ ብዙ ሺዎች ብዙ ሺ ሰዎች ወደውታል ማለት ነው ውድ ተመልካቾቼ። ይሄ ሜትር ከሀምሳ አልጋ አላማጣ እንድናደርስላት ነው ማለት ነው ደንበኛችን ያዘዘችን። እኛ መገኛችን ወሎ ኬሚሴ ነው እሷ ግን ያለችው ውጭ ሀገር ነው። ግን ለቤተሰቦቿ የምናደርሰው ያሉበት ቦታ አላማጣ ከተማ ነው ማለት ነው። ውድ ተመልካቾቼ ርቀት አይገድበንም። ሁሉም ቦታ ሰርተን እናደርሳለን ማለት ነው። ውድ ተመልካቾች ማዘዝ ስትፈልጉ እንግዲህ ያው ሀያ አራት ሰዓት ክፍት ነው ማለት ነው። ስልካችን ዜሮ ዘጠኝ ሀያ ሰላሳ ስድስት ሰላሳ ስድስት ሰላሳ አራት ላይ ደውሉልን ውድ ተመልካቾቼ፣ ከነሙሉ ዋጋው ነግራችኋለሁ። ሼር ያላደረጋችሁ ሼር አድርጉ ለውድ ተመልካቾች እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ ላይክ ማድረጋችሁንም ማትርሱ ዋጋውንም ነግራችኋል ውድ ተመልካቾች አብራችሁ ይቆዩ እዚህ ጋር እንግዲህ እንደዚህ ሶስት ተከፋች አድርገነዋል ሜትር ከ ቁም ሳጥን ነው እንደዚህ ተቃራ በብላሳያቸው ውስጡንም ቀብተናል ውድ ተመልካቾች ውስጡንም ቀብተናል እንደገና ጥልቀቱ ደግሞ ያው ከሀምሳ ሳንቲም በላይ ነው ያደረግነው ጥልቀቱ ከሀምሳ ሳንቲም በላይ ነው ውስጡ ማለት ነው እና ሰፊ ስቶሬጅ ነው እንግዲህ የተጣጠፉ ልብሶችን እዚህ ጋር ማድረግ ትችላላችሁ። እንግዲህ እንድንሰራላችሁ የምትፈልጉትን የፈርኒቸር እቃ ፎቶም ካላችሁ ላኩልን። እኛም ደግሞ እኛም ጋር ያለውን እናስመርጣችኋለን ማለት ነው፣ ውድ ተመልካቾች። እዚህ ጋር ለዚሁ ፓርቲሽን አድርገናል፣ ካፍለናል ማለት ነው። የተጣጠፉ ልብሶች እንድታስቀምጡ እንዲያስቀምጡ ብለን ማለት ነው። በትዕዛዛቸው መሰረት ነው፣ ውድ ተመልካቾች እየሰራንላቸው መሳቢያም እዚህ ጋር አድርገናል። ልብስ መስቀያ አልፈልግም ብለውን ልብስ መስቀያ አላደረግንም። እዚህም ጋር እንግዲህ ስላይደር የተገጠመለት መሳቢያ ሰርተናል ማለት ነው። ውድ ተመልካቾቼ ቁልፍም አድርገናል። ልብስ መስቀያ አልፈልግም ባሉት መሰረት እንደዚሁ አድርገን ሰርተናል ማለት ነው። ውድ ተመልካቾቼ እዚህ ጋር አለው። የኮንፎርት ማስቀመጫ የለውም። ቁመቱ ሁለት ሜትር ነው። ውድ ተመልካቾቼ እዚህ ጋር ደግሞ እንግዲህ ባለፈው የሰራ ነው አልጋ በጣም ተወዳጅነት አንድ ሜትር ከሰማንያ እና ሜትር ከሀምሳ አልጋ ለቀቄ ነበረ። ብዙ ሺህ ሰዎች አይተውት ወደውታል። አመሰግናለሁኝ። በዛ መሰረት ያንን ቪዲዮ አይታ አንድ እህታችን ወደ አላማጣ እንድናደርስላት ይህን ሜትር ከሀምሳ አልጋ ብቻውን አዘናለች ማለት ነው ውድ ተመልካቾች። አንድ እቃም ይሁን ሁለት እቃ ሙሉ የቤት እቃም ማዘዝ ስትፈልጉ እዘዙን ማለት ነው፣ እንሰራላችኋለን። እዚህ ጋር ያው ማብሪያ ማጥፊያ ያው ባለፈውም ስላብራራሁኝ ብዙ አልቆይባችሁ እዚህ ጋር መሳቢያ አለ፣ እዚህ ጋር መሳቢያ አለ ማለት ነው። እዚህ ተመልካቾቼ፣ ይሄኛውም ያው እንጨት ነው ብያቸዋለሁ። ይሄ ኤምዲኤፍ ነው እንትን አይደለም ወደ ተመልካቾቼ፣ በሌዘር እና በእንትን የሚሰራ አይደለም። ይሄ እዚህ ጋር እንደምታዩት እንግዲህ ይሄ መሳቢያ አለ ማለት ነው እዚህ ጋር እንግዲህ ቀለሙም ራሱ ያው በጥራት የተቀባ ውድ ተመልካቾች፣ አዋራም ቢነቀውም እንዲወለወል አድርገን ነው ማለት ነው የሰራ ነው። ውድ ተመልካቾች፣ እዚህ ጋር ደግሞ እንደዚሁ ሜትር ከ50 አልጋ አለ። እዚህ ጋር ሜትር ከ50 አልጋ አለ። እዚህ ጋር ያው እንደ መደገፊያ ነው ብዙ ጊዜ የሚያገለግለው ግን ደግሞ አንዳንድ መጽሐፍ፣ ቁርአን፣ ቀለል ያሉ ነገሮችን ማስቀመጥ ትችላላችሁ። እዚህ ጋር ውድ ተመልካቾች፣ ይሄ ሌዘር ነው ማለት ነው። ይሄ በሌዘር ነው የተሰራው እንግዲህ እንደ ፍላጎታችን ይሄ ደግሞ የሌላ ደንበኛችን ትዛዝ ነው በትዛዙ መሰረት ነው የሰራንለት እዚህ ጋር በቀኝና በግራ ኮመዲ ነው እንዲሁ ተንቀሳቃሽ ኮመዲኖች አሉ ማለት ነው ውድ ተመልካቾች እዚህ ጋር በር ነው የተጠቀምነው ያው ቆርቆሮውን እንደዚህ የምናደርገው ውድ ተመልካቾች ያው አዋራ ላይ ከሚሆን በዛ ፍላ እንትን መሰረት ነው ማለት ነው ትንሽ ራቅ በሉለት እና ይህን ቆርቆሮ የምናደርገው ያው አዋራ ላይ ስለሚሆን ድንጋም ትንሽ ስራ ቦታው ንጹህ ስላልሆነ ለዛ ብለን ነው ማለት ነው። ውድ ተመልካቾች ይሄኛውም እንደዚሁ ተንቀሳቃሽ ነው። እንደዚህ ይህንን ቦታ ለሌላችሁ እንደዚህ ማንሳት ትችላላችሁ። ውድ ተመልካቾች ይህንኛውም ያኛውም ልክ እንደዛው ማለት ነው። አንቀሳቀሳችሁ የሆነ ቦታ ማስቀመጥ ትችላላችሁ ማለት ነው። ውድ ተመልካቾች ይሄም እንደዛው ኤምዲኤፍ ነው እንጂ የሆነ የሚቀደድ ሌዘር ስፖንጅ ምናምን ጨርቅ አይደለም ማለት ነው። ይሄኛው ወርቃማውም እንደዚሁ ምንም የሚለቅ አይደለም ማለት ነው። ይሄ የተለጣጠፈ ነገር አይደለም ውድ ተመልካቾች ዚም ጋር እንግዲህ ይሄ ስፖንጅ ነው የተጠቀምነው ማለት ነው። በትእዛዛቸው መሰረት ደንበኞችን ስፖንጅ ተጠቅመናል እዚህ ጋር ማለት ነው። ዚም ጋር እንግዲህ መሳቢያ አለ በዛኛው በር ነው ያደረግነው ውድ ተመልካቾች ጋር መሳባሰናል ማለት ነው። እንግዲህ በዚህ ከለሩም ከለርም ይሁን ዲዛይን ሁሉንም ነገር በእናንተ ፍላጎትና ምርጫ መሰረት ነው ማለት ነው የምንሰራላችሁ። እንግዲህ ያዘዛችሁንን ጥሩ አድርገን ለመስራት ነው የምንሞክረው ውድ ተመልካቾች። በዚህ ጋር እንግዲህ የዚህ አልጋ ዋጋ አሁን ላይ ሰላሳ አምስት ሺህ ብር ነው። ሰላሳ አምስት ሺህ ብር ነው በሜትር ከሃምሳ ማለት ነው ይሄ አልጋው ሰላሳ አምስት ሺህ ብር ነው። ውድ ተመልካቾች ይሄኛው ደግሞ የዚህኛውን ነገርኳችሁ። ይሄኛው ደግሞ አሁን ላይ 46000 ብር ነው። በሜትር ከ50 ማለት ነው። አሰራሩ ትንሽ ከበድ ይላል፣ ያደክማል። ውድ ተመልካቾች ያው ብዙ ጊዜ የምታውቁት ደግሞ በሌዘር እና በስፖንጅ ነው ብዙ ጊዜ የሚሰራው ማለት ነው። አሁን ላይ ግን እኛ በዚህ መልክ ሌዘርና ስፖንጅ አሁን ብዙ ጥንቃቄ ይጠይቃል። የሆነ ይቀደዳል፣ ምን ይላል እና ለዛ ለዛ ተብሎ ደንበኛችን ባዘዘን መሰረት እንደዚህ በኤምዲኤፍ በእንጨት ማለት ነው ሰርተናል። ውድ ተመልካቾች እዚህም ጋር መብራት ገጥመናል። ማብራት መጥፊያ ለሶኬት ሰርተናል ማለት ነው። ውድ ተመልካቾች ያው ትንሽ ወጪዎችና አስወጥቶናል ማለት ነው እና አድካሚም ስራ ነው። ለዛ ሲባል አርባ ስድስት ሺህ ብር ነው ማለት ነው አሁን ላይ የምንሰራው እዚህ ጋር ደግሞ ይሄ ሜትር ከሀያ ቁም ሳጥን ያው የኮምፎርት ማስቀመጫ የለውም። ቁመቱ ሁለት ሜትር ነው ብያችኋለሁ ሁሉ ተመልካቾቼ። በዚህ አሰራር መሰረት የዚህ ቁም ሳጥን ዋጋ አሁን ላይ 23000 ብር ነው። በሶስት ተከፋሽ ሲሆን ትንሽ ወጪ አለው ማለት ነው። ለኛ እቺ እንደዚህ ተንቀሳቃሽ ናት። ይሄኛው ደግሞ ለብቻው እንደዚህ ወደዚህ ማንቀሳቀስ ይችላል፣ ምናምን ነው ይፈታታል። ሁሉ ተመልካቾቼ የዚህ ቁም ሳጥን ዋጋ 23000 ብር ነው። ማዘዝ ስትፈልጉ ያው አለን ማለት ነው። እኛ አሳምረን ለመስራት እንሞክራለን። ውድ ተመልካቾች እንግዲህ አላብዛባችሁ፣ ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ፣ እንዲሁም ሼር ለማድረግ የደረሳችሁ ሼር አድርጉ። ውድ ተመልካቾች ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።